የአዩ የበልግና ጠግና የሱመያ በወቢቷ ባህር ዳር በጣና ሐይቅ በባህር ዳር ሰማይ ስር በጎጃም ሰማይ ስር ምን የሆነች ነው? ምን እየደረገች ነው? ምን አይነት መዝናናት ነው? እንዴት ዘና ፈታ ብላለች? እንግዲህ ሰኢድ ደግሞ እዚህ ጋር እንግዲህ ያው ሀብሀብ በሾርባ ነክራ የምትበላ ሚስታ ገብቷል ሀብሀብ በሾርባ በደንብ ነክረህ ብላና በደንብ ስራህን ስራ ስራ በደንብ እየሰራ አይደለም ምትል ሚስታ ገብቶልናል ማለት ነው ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ የጉደኛውን አዩ ጉድና እንዲሁም ደግሞ የንግስት ሱመያ የሽርሽር ጊዜ የመዝናናት ጊዜ ፈታ የማለት ጊዜ በውቢቷ ባህርዳር በጣና ባህር ላይ በመርከብ እንግዲህ ዘና ፏ ፈካ ስትል እንግዲህ አይተናታል ማለት ነው። እጅግ በጣም ደስ ብሎኛል። በጣም ነው የምላቸው። እስኪ እንግዲህ ጉዳቸውን አብረን እንይ ማለት ነው። የሰይድንም ጉድ የሱመያን የንግስት ሱመያን የመዝናናት ጊዜ አብረን እንይ። በጣም አሳፋሪ ናት። በጣም ማለት ነው። አዩ እኔ እንጃ ምን ማለት እንደሆነ ምንም ሊገባኝ አልቻለም። ሰይድም ምን እየሆነ ነው ምንም ሊገባኝ አልቻለም። ማለት ነው ምንም ማለት ነው። እንዴ ምን አይነት የብልግና ጥግ ነው? ምን አይነት ወሬ ነው? ምን አይነት ብቻ በቃ ሁሉ ነገሯ ታስጠላለች። ንግግሯ ታስጠላለች። የምትናገረው ነገር ታስጠላለች። ምን እያላት ነው? ምን እየሆኑ ነው? አብረን እንይ እስኪ። እንግዲህ እዚህ ጋ ያው ጾም ነው ነው እንግዲህ እያላት ያለው ያው ጾም ነው ወይም ደግሞ የሆነ በአጠቃላይ አብረ አብረን መተኛት የለብንም ነው የሚላት። እሷም እንግዲህ በደንብ ብላ በደንብም ደግሞ አለ አይደለ? በቃ ምግብን በደንብ ብላ ሀብ ሀብን በደንብ ብላ ማለት ነው። እኔ ሀብ ሀብ ጥሩ ነው እንዴ? ማለት መነሻዩ ሀብ ሀብ ጥሩ ነው እንዴ? ጥሩ ነው ወይ? እና ስራ በደንብ እየሰራህ አይደለም። እኔ ከአንተ ጋር ነኝ፣ ግን ስራዎች አላስደሰቱኝም እያለችው ነው ያለችው ማለት ነው። በጣም ነው የሚያሳዝነው የሚያሳፍረውም ቱ ሰይድ ተግማ ከዚህ ጋር እንግዲህ ንግስት ሱማዬ እንደምታዩያት ዘና ፈታ እያለች ነው ማለት ነው። በውቢቷ ባህር ዳር በጣና ሀይቅ ላይ በጎጃም ሰማይ ስር በጣና ሀይቅ ላይ እንደምታዩያት ዘና ፈታ ፏ ፍሽ እያለች ነው ማለት ነው። ይመችሽ፣ ሱሱ፣ ይመችሽ ንግስት ሱሱ ማለት ነው። ንግስት ሱሱ ይመችሽ ብለናል። እንደምታያት እንግዲህ ከእህቶቿ ጋር ከቤተሰቦቿ ጋር ከወንድሞቿ ጋር ነው እንግዲህ ወንድሟን ይዛ እናቷን እህቶቿን ይዛ እንግዲህ በባህር ዳር ዘና ፈታ እያለች ነው። ያልሄድኩበት ቦታ የለም ብላለች። እንግዲህ ያው እንግዲህ በመርከብ ሄዳችሁ ባህር ዳር ላይ ምናልባትም ደግሞ እንግዲህ ማዶም ደርሳችሁ ምግብ የሚሄዳችሁ በልታችሁ ጠጥታችሁም ትመለሳላችሁ ማለት ነው። ስለዚህ እሷም ያንን ያደረገችው፣ ነገር ግን ሁሉም ሁሉም ነገር ካሜራ ላይ አልገባም ማለት ነው። ያው እህቷ እየቀረጸቻት ነበር፣ ነገር ግን እህቷ በትክክል አልቀረፀቻትም ወይም ደግሞ ቪዲዮውን በስርዓት አልቀረጸችም ማለት ነው። ከነጨራሹ እንግዲህ ካሜራው አቁሞ ነበር፣ እሷ ዝም ብላ እየቀረጸች ነበር ማለት ነው። እንደዚያ የሆነባት ንግስት ሱመያ እስኪ ደግሞ አጋሽ ሰኢድ ወይ ሳቶ ሰኢድ እንበላቸው እና ወይዘሮ አዩ ምን እያሉ ነው? ምን እየሆኑ ነው? የእነሱ ጉድ አያልቅም። አብረን

ሰይኑ በዚህ በረመዳን ወቅት ማለት ነው፣ ባልና ሚስት ከአፍጥር በኋላ አብረው ይተኛሉ፣ ይተኛሉ፣ ይተኛሉ አይደል? ባልና ሚስቶች እኮ። ግን ፍቅረኛሞች ከሆኑ ደግሞ አይገናኙም። እንደው ባልና ሚስት ግን ችግር የለውም። እደውልልሻለሁ። እሺ

እንግዲህ እንደዚች አይነት ጉደኛ ሴት ነው ያገባልን ማለት ነው። እንደዚች አይነት ጉደኛ ሴት ነው እንግዲህ ሰይድ ያገባልን ማለት ነው። እኔ በቃ የሆነ ነገሯን ስታያት፣ አረ ምንድን ነው ስርዓት የሚባል ነገር አለ። እዚያ ላይ ደግሞ ማለት ነው፣ ማነሽ፣ ወይዘሮዬ ሱመያን አታንሽ ሱመያ ብትሆን ማለት አሁን ሱመያ ብትሆን አብረህ አትተኛ ነበር እ ሚስቱ አይደለችም እንዴ ሚስቱ አይደለችም ወይ ልጅቷ ያሟታል እንዴ ነገ ሱመያ ተሰማሽም እዚህ ጋ እሷን አታንሻት ብዬ ደጋግሜ ተናገራለሁ ከማንም ጋር ሳይለያያችሁ አላህ ካላችሁበት ቦታ ያሰባችሁትን አድርሰውላችሁ ወደ ሀገራችሁ ያስገባችሁ እውነት ማለት ሁሉንም አግኝታችሁ ከሁሉም ሰው ጋር ተገናኝታችሁ አንድ ሰው ማጣት በጣም ያስጠላል፣ በጣም እና በቃ ስሜቱን ያውቀዋል ማለት ነው። እኔ እንጃ፣ በተለይ ደግሞ እኛ ሴቶች ለአባታችን ትንሽ። እኔ በተለይ ከአባቴ ጋር እኔ እንጃ፣ በቃ ፋዘር እንደ ክፍለ ሀገር ሰው አይደለም እና የሆነ ነገር ሲጠፋ ቁጭ አድርጎ ነው እንትን የሚለኝ። እኔ ቢያንስ ትንሽ ብዙም ትልቅ ሳልሆን ነው ማለት ነው፣ ከዛ ከገጠር የወጣሁት የአስራአንድ ዓመት ምናምን ሆኜ ነው ማለት ነው ከገጠር የወጣወትን ነው በቃ እኔ እንጃ ፋዘር በዛ በአስራአንድ ዓመት ውስጥ ዱላው ዛ ይለኝ መቶኝ እራሱ አያውቅም እና በጣም ነው እኔ እንጃ እኔ ለአባቴ በጣም ለየት ያለ ነገር አለኝ እና እንግዲህ የሚያውቀው ያውቀዋል የሚያውቀው ያውቀዋል እና ተሎ ብዬ ዝብርቅ አደረኩት ወሬውን መጀመሪያ የት ነበርኩኝ አሁን የት ነበርኩኝ በቃ ማለት አሁን ላስለቅሳችሁ አልፈልግም። እና ለማንኛውም የሞተባችሁንም አላህ በጀነት አልፋርዶ ሲያደርግላችሁ፣ ያሉትንም አላህ ጥላ ከለላ ሆኖ እናንተንም እነሱንም በሰላም በጤና ያገናኛችሁ። ቤት እናት አባት በተለይ በጣም ከባድ ነው። አላህ ይለያችሁ። እናት አባት ያላችሁ እናት አባት ያላችሁ ሰዎች በተለይ አረብ ሀገር ያላችሁ እናት አባት የትም በቃ ዓለም ላይ የምትገኙ ስደተኞች ማለት ነው። እናት አባት ያላችሁ ድንገት እንደው በሆነ ነገር እናታችሁን አስቀይማችሁ ከሆነ በሆነ ነገር አባታችሁን አኮርፋችሁ ሴ ተናዳችሁበት ከሆነ ወላሂ ለአዚም ነው የምላችሁ፣ ሞት አይቀርም፣ ማን እንደሚቀድም አታውቁም። እኛም ልሞት እንችላለን፣ ግን አንተም ልትሞት ትችላለ፣ አንችም ልትሞት ትችላለች። ግን አላህ ክፉን ያርቅላችሁና ተሎ ደውላችሁ ጥፋተኛ፣ አባታችን ጥፋተኛ ነው ብትሉ እንኳን አፉ በለን በሉት። በቃ ነገ የሆነ ነገር ከቀደማችሁ በኋላ አታገኙትም በቃ፣ ምንም የአእምሮ እስር ቤትና የአእምሮ ጸጸት በነገራችን ላይ አትውደቁ። በጣም መጥፎ ነው፣ የማትወጡት መቼም፣ የማትረሱት መቼም፣ ሊያስረሳችሁም ሊቀይ ጊዜ ጊዜ ጊዜ ቢተካ ዓመታት ዓመታትም ቢተካ የማትረሱት ነገር እውነት ነው። የኔ ነበር ማለት ነው፣ የኔ ነበር። ሱመያ ንግስት፣ ሱመያ ንግስት፣ ሱመያ እንግዲህ በተለይ ደግሞ በየትኛውም ዓለም በስደት የምትኖሩ እንደሰማችሁት ማለት ነው። በእናታችሁ ጋር የተቀያየማታችሁ፣ አባታችሁ ጋር የተቀያየማችሁ፣ የሆነ ሰው ጋር የተቀያየማችሁ፣ እንግዲህ በተለይ ደግሞ እናት አባት ጋር የማትወጡት እንት ጸጸት ውስጥ ነው የምትገቡት። ስለዚህ እነሱ እንኳን ቢያስቀይሟችሁ እናንተ ደውላችሁ ይቅር በሉኝ ወይም አፉ በሉኝ በሉ ማለት ነው እያለች ያለችው እውነት ነው። ዛሬ ነገ ስንል እንግዲህ ብዙዎች ብዙ ቤተሰቦቻችን ቤተሰቦቻቸውን ቤተሰቦቻችን በስደት እናጣለን እና ያ ሳይሆን ቀድመን ይቅርታ መጠያየቅ ይቅር መባባል ምክንያቱም አንድ ሰው በህይወት ካለፈ አለፈ ነው። በዚያ መካከል እንግዲህ ማናችን በህይወት እንደምናልፍ አናውቅም። የሚቀድመውን ፈጣሪ እንጂ የሚያውቀው ማንም አያውቅም። ስለዚህ በይቅርታ ቤተሰብ ጋር በተለይ ያለ ምንም መቀያየም በይቀርታ አብሮ መኖርን የመሰለ ነገር የለም። ለምንም ነገር ለጸጸትም አትዳረጉም። እንደገና ደግሞ ጸጸት ማለት በነገራችን ላይ እጅግ በጣም የሚጎዳ ነገር ነው። በጣም ነው የሚጎዳው ማለት ነው። የሆነ እንዲህ ቢሆን ኑሮ እያላችሁ በህይወት እስካላችሁ መኖር በጣም ከባድ ነገር ነው እና የማንወጣው ጸጸት ውስጥ እንዳንገባ ይቅርታ እንባባ ላፉ ተባብለን ቤተሰብ ጋር መኖር አለብን። አንድ አንድ ሰው በህይወት ካጣችሁት በኋላ ያ ቀን ነገ ይደርሳል ወይ ነገ ይሆናል ስንል፣ በዚያ መካከል አንዳችን ልናልፍ እንችላለን። ከዛ ደግሞ ጸጸት ላይ እንወድቃለን ነው እንግዲህ እያለችን ያለችው ማለት ነው። ንግስት ሱመያ እናመሰግናለን። ንግስቷ ማለት ነው። እውነት ነው። እንግዲህ የአባትሽን ነፍስም በአጸደ ገነት ያኑርልን ለአንችም ደግሞ ደግመን ደጋግመን እንግዲህ መጽናናቱን ይስጥሽ። ያው እውነት ነው። የሆነ ጊዜ የሆነ ቦታ ቆይታችሁ ፊዳችሁ የሆነ ሰው ጎሎ ስታገኙ እጅግ በጣም ነው የሚከፋውና ያው እግዚአብሔር ያጽናች ነው የምንለው። ንግስት ሱመያ እንግዲህ ሁሎችንም አመስግናለች። ያው ቤተሰብ ጋር እየተገናኘች በነበረው ሰዓትና እና ደግሞ አባቴን በመካከል አጣሁት ባለችው ቪዲዮ እንግዲህ አብዛኞቻችን ብዙዎቻችን አዝነናል። በጣም ነው የምታሳዝነው የነበረው በዚያ ሰዓትም እና ደግሞ ያን ሁሉ ደግሞ አልፎ እግዚአብሔር ይመስገን ዛሬ መዝናናት ላይ ትገኛለች፣ ዘና እያለች ትገኛለች ማለት ነው። ንግስት ሱመያ ሰኢድ ደግሞ እንግዲህ እንደምታዩት ያው እሆናለሁ እችላለሁ ብሎ ነው እንግዲህ አዩን ያገባ እችላለሁ ብሎ ካገባት በኋላ ደግሞ የሆነ ያለውን እዩት እና ፍረዱ ማለት ነው። ፌኑ በዚህ በረመዳን ወቅት ማለት ነው። ባልና ሚስት ከአፍጥር በኋላ አብረው ይተኛሉ፣ አብረው ይተኛሉ አይደል? ባልና ሚስቶች እኮ። ግን ፍቅረኛሞች ከሆኑ ደግሞ አይገናኙም፣ እንዲያውም ባልና ሚስት ግን ችግር የለውም። አቀ እደውልልሻለሁ፣ እሺ በቃ። ፍቅረኛ እንግዲህ እንደምታዩት አስገድዳ ምትደፍር ሚስት ነው ያገባው፣ ማለት ነው። ቀጥ ብለህ አብረህ እንተኛለን እያለች ነው እንግዲህ። ጾም ነው ያላውቅም ነው ያለችው። አልቻልኩም እንግዲህ ጾም ላይ ነኝ እኔ አልቻልኩሽም እያለ ነው ማለት ነው ሰኢድ። ጊዜው ማረና፣ ክርስቶስ ማለት አሁን ነው። በጣም ነው የሚያስጠላው። ቤተሰብ ላይክ፣ ሸር ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለው እየተማማርን ምግብን ስራ እወቀትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ